ጋር አስለኪኝ የሚል ፊልም ላይ ከዘቢባ ጋር ደግሞ ርዕሱ ጠፋኝ ነው። ሰላም ቤተሰቦች እንደምን አላችሁ? የዛፍ ዩትዩብ ቤተሰቦች እንግዲህ ዛሬ ከአንድ እንግዳ በጣም ከባድ እንግዳ ይዤላችሁ መጥቻለሁ። እስኪ ማን እንደሆነ ገምቱ። መቼም እናንተ እኮ አታፍሩም ፍቅረኛሽ ነው ምናምን እያለ እንዳትሉ፣ በአሁኑ ልንገራችሁ ማን ነው ቤተሰቦችዬ። እንግዲህ ወንድማችን ሳሚል ይባላል። በጣም ታዋቂ ዘፋኝ ነው በአሁኑ ሰዓት ችግር ገጥሞት ያው ዘፈኑንም ትንሽ ትቶት እንግዲህ አንዳንድ ነገሮችን ልጠይቀው አምጥቻለሁ። ይሄ ወጣት ልጅ እንግዲህ ቤተሰቦች እንድታበረታቱሊ ነው እንግዲህ ያመጣሁት። አንዳንድ ጥያቄዎችን ጠይቃየዋለሁ፣ አንድ አንዳንድ ዘፈንም አዘፍነዋለሁ። እንግዲህ ቤተሰብ ሁላችሁም እባካችሁን ማን እንደሆነ ስምህ ትነግራቸዋለህ ከጥያቄው በኋላ ማለት ነው። ስኪን ምስኪን ልጅ ነው። በጣም ከሚከባው በላይ በእናታችሁም በጊዜ እግዚአብሔር በምትወዱት አምላክ ይያችኋለሁ፣ ሰብስክራይብ እንድታደርጉልኝ ፈልጋለሁ። የኔ ቤተሰቦች፣ የዛፊቱ ቤተሰቦች አታሳፍሩኝም። ወንድማችሁ ነው፣ ምስኪን ወንድማችሁ። በሰብስክራይብ ገንዘብ አላለም፣ ምንም አላለም፣ ብቻ ሰብስክራይብ ያደርጉኝ ስራዬን እንዳቀርብላቸው እያለ ነው። እንግዲህ አንዳንድ ጥያቄዎች ጠይቀዋለሁ፣ እሱ ደግሞ ይመልስልናል ማለት ነው። መጀመሪያ ስምን አስተዋውቃቸው፣ ነገራቸው። እሺ ስሜ ድምፃዊ ሳሙኤል ድንቁ ይባላለሁ። ይሄን እንግዲህ አመዘግናለሁ። ወደ ጥያቄ ልግባና፣ ለምን አጠራጥራለህ የልቤን አዳራሽ ቴዲ ወይስ አንተ? ቴዲ ወይስ አንተ ነህ የሰራኸው? የልቤን አዳራሽ ቴዲ ወይስ አንተ ነው የሰራው? ማን የሰራው? የልቤን አዳራሽ የሰራሁት እኔ ነው። እኔ የሰራሁት እንደ እንዳጋጣሚ ከስቱዲዮ ወጣና ሚዲያ ላይ የሰማሁትን የራሴ በዚህም ብዙ መግለጫዎች ሰጥቻለሁ። ሬዲዮ ላይ፣ መጽሔቶች ላይ የተወሰኑ መግለጫዎችን ሰጥቻለሁ። እና ድምጻችን ትንሽ ስለሚቀራረብም ይመስለኛል ዩትብም ተወዳጁ ድምፃዊ ቴዲ አፍሮ ሰራ ብሎ ነው የለቀቀው። የነበረው እውነተኛው ድምፃዊ ግን ወይም የመልካሙ ተበጀ ልቤን አዳራሽ የሚለውን ስራ የሰራሁት እኔ ነኝ። አንተ ነህ የሰራኸው? አንተ በቴዲ አናቂ ነህ? በጣም ነው የምትወደው ቴዲ? አዎ ምክንያቱም ያው ታች ያሉትን እየሰማሽ እነሱን እየተከተልሽ ነው የራስሽ የሆነ ነገር የምታገኘው እና እጅግ በጣም እንደማንኛውም ኢትዮጵያዊ የማደንቀው ትልቅ ወንድሜ ነው። እሺ በምን ምክንያት ነው የጠፋኸው ከሚዲያ? ብዙ ጊዜ አይተን ነበር። በመጽሔት በመጽሔት ወጥተ ነበረ። በጣም ቲክቶክ ላይ በጣም ተቀብት መጣ ነበረ። ዘፈንት በጣም ይሰማ ነበር። ግን በአሁኑ ሰዓት ምንድን ነው እንደዚህ ያጠፋ? በምን ምክንያት ነው የጠፋኸው? አዎ የጠፋውበት ምክንያት ትንሽ የቤተሰብ ችግር ነበረ። እናቴ ታማ ነበረ። እሷን በማስታመም ረዥም ጊዜ ነበረ ያሳለፍኩት። አልበምም ነበረኝ። ያንን አልበምም ፖዝ አድርጌው እናቴን ለማስታመም ነበረ ብዙ ጊዜን የሰጠዋት የነበረው። እግዚአብሔር ፈቅዶ አልበምም አልተሳካም። የእናቴም እንደዚያ የተደከመበት ነገር ሳይሳካ ያው። እናት አሁን ዳነች ወይስ እንዴት ነው? እናቴ በህይወት የለችም። አሁን አርፋለች። ኦኬ ይቅርታ። እግዚአብሔር ነብሳቸውን ይልን። አሁን እንዴት ነው ትዳር አለ ወይስ? አዎ፣ እንግዲህ አይ፣ ብዙዎቹ ሊሉ ይችላሉ። ደስ በጣም ደስ ይላል። እሺ፣ የፊልም ማጀቢያ ስንት ቪዲዮ ሰርተሃል? የፊልም ማጀቢያ ብዙ ነው። እንደ ጀማሪነቴ ገና ትንሽ ነው ነው የሚባለው፣ ግን ወደ 11 የሚጠጉ ሰርቻለሁ። ከእነ ራሔል ጋር አስነኪኝ የሚል ፊልም ላይ፣ ከዘቢባ ጋር ደግሞ ርዕሱ ጠፋኝ። እንደዚሁ አንድ ፊልም ሰምት አይሆን እንዴ አውቃ እንዴ የሚል ፊልም አለ። እሱም ማጀቢያ፣ አስነኪኝ ብዙ ናቸው። አሁን አልበም እየሰራ ነው ወይስ ገና ልትሰራ ነው ወይስ ምን ላይ ነው ያለው? አልበም እንደነገርኩሽ፣ እንግዲህ አልበሙ አሁን ተጀምሮ የተቀመጠ ነው ያለው፣ ስቱዲዮ ውስጥ ነው ያለው። እንዳጋጣሚ ሆኖ እግዚአብሔር ሲረዳይ ትላልቅ ደራሲያን፣ ትላልቅ የራሴም ስራዎች ቢጨምሩበትም ትላልቅ ደራሲያን ተሳትፈውበታል። አቀናባሪዎችም እንደዚያው ተአምሯ ማረቶ ብዙ ሰዎች ተሳትፎውበታል። ኦልሬዲ ያው ቆሟል እንጂ አለ ይሰራል። እሺ ከአንድ ከአንድ ከሆነ ሙዚቃ እስኪ አንድ ሙዚቃ እስኪ ለእህቶቼ ለተከታዮቼ አንድ ሙዚቃ እስኪ ጋብዝልን፣ ድምፅህንም በዛው እንዲሰሙት ማለት ነው። ከዛ በፊት ግን የልቤን አዳራሽ ምናልባት ለማስታወስ እሺ እሺ፣ ትንሽ እንበላት እሺ

የልቤን አዳራሽ መኖሪያ አድርገዋለች፣ ወይንስ የምሯን ነው ወይ ትቀልዳለች? ማርያም በጣም በጣም እውነት በጣም ደስ ይላል። እንግዲህ ምን አዲስ ነገር አሁን የምትሰራው እጅ ላይ አሁን አዲስ ነገር አለ ወይ? ነጠላ ዜማ መልቀቅ ፈልጋሉ ወይ? እንዴት ነው አሁን በአሁኑ ሰዓት ያለበት ሁኔታ? አሁን እንግዲህ ያው አንቺም ሳፖርት እያደረግሽኝ ያለሽው፣ በጣም አመሰግናለሁ በዚህ አጋጣሚ በቤተሰቦቼ ፊት በዛ ፊትዮ ስም በጣም አመሰግናለሁኝ አዳዲስ ስራዎች አሉ። በእጅ ያለቆ ፋይናል አድርጌ ለቀረጻ ብቻ የቀራቸው ወይም ደግሞ አስብጋ ተደራሽ የሚሆንበት ሁለት ስራዎች ሱብ ስራ የሚሆን ነገሮች ያስችላለሁ፣ እና እነዚህ ነገሮች ለመልቀቅ ደግሞ ሰብስክራይብ ያስፈልግሻል፣ ሰዎች ያስፈልጉሻል። እና ዛሬ የምፈልገው ያንን ነገር የአንችን ቤተሰቦች ሰብስክራይብ እንዲያደርጉ ነው። ያው ቀደም በደንብ በሚገርም ሁኔታ ነው ገልጸሻል እግዚአብሔር ያክብርልኝ። በጣም የሚሰጋል። አረም ችግር የለውም። እንግዲህ ቤተሰቦችዬ ሁላችሁም ሳትሰለችሁ ወንድማችንን እባካችሁ ሰብስክራይብ እንድታደርጉ እፈልጋለሁ። ፕሊዝ ፕሊዝ ነው ብላችሁ ማርያምን። በጣም ማደግ የሚፈልግ ልጅ ነው። ያው እናንተም እንደማታሳፍሩኝ እርግጠኛ ነኝ። ለወንድማችን ብናግዘው በሰብስክራይብ እንማሳለን። በተረፈ እንወዳቸዋለን፣ እናከብራቸዋለን። መልዕክት ካለ ማስተላለፍ ትችላለን። እጅግ በጣም አድርጌ አመሰግናለሁኝ። ትጅዬም ማለት ይሄ ሀሳብ አንቺ ነሽ ይህን ሀሳብ ያመጣሹ ቤተሰቦች አሉልኝ ብለሽ ኮርተሽ ነው በዛ ያመጣሽ እና ሆነም አልሆንም በቅድሚያ እጅግ አድርጌ በጣም አመሰግንሽ። እንዲሁም የዛ ቪዲዮ ቤተሰቦች ሰብስክራይብ አድርጋችሁ ይህንን ቤተሰብ እንድትሆኑ ጠይቃለሁኝ። አመሰግናለሁኝ። በተረፈ እናመሰግናለን። ቻው ቻው